ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሩታዬ መጣለች፣ የሆነ ለመናገር በጣም ደስ ብሎኛል። ምክንያቱም ተናፍቀ ነበረ። ስለመጣሽ በጣም ደስ ብሎኛል፣ ሩታዬ ማለት ነው። ደግሞ ስታዩት ራሱ ማሻላበሉ በጣም አምሮባታል፣ የሆነ ለመናገር ይሄ ሁለት ቀን እረፍት ስላደረገች አይዶን ነው፣ አላቅም። ግን ትንሽ እንደውም እንትን ብሎባታል፣ አምሮባታል ማለት ነው። እና በጣም ደስ ብሎኛል፣ በዚህ አጋጣሚ ማለት ነው። እና ሩታዬ እንደዚህ ሆነች ስላየሁት በጣም ደስ ብሎኛል፣ በጣም ማለት ነው። እና የሆነ ለመናገር እንግዲህ ዛሬ የመጡበት ሀሳብ ሁላችሁም አይታችኋል ብዬ አስባለሁ። ያው ስለተናፈቀች ነው፣ እኔ ቻላናይም ያመጣሁት ብዙዎቹም ናፍቀናለች ሩታ ምናምን ስላላችሁ እንጂ በጣም ሲምፕል ትንሽ የቦታ ነው ያወራችሁ ማለት ነው። እንግዲህ ያወራችሁም እህትየው እንግዲህ ቤተሰብ እንዲገባ ትፈልጊያለሽ ወይ ምናምን ብላ ነው ጥያቄ ያቀረበችላት። እሷም እንግዲህ ማናችሁም ሰው በእኔና በእሱ መሀል ቤተሰቤ እንዲገባ አልፈልግም፣ እስከፈለገ ጥግ ድረስ እራሴ እወጣለሁ፣ እስካሁንም አሳልፌ ያለሁ ብላለች ማለት ነው። ምክንያቱም እሷ ሩታ የምትፈራው ምንድ ታውቃላችሁ? በቃ ቤተሰቦቹ እንዳይሰደቡ ነው ከመጀመሪያ ጀምሮ ሲጀመር ማለት ነው። የሆነን ለመናገር የሩታ የቤተሰብ በአብርሽና በሩታ መሀል ላይ ገብቶም የሆነ አማስሎ አያውቁም፣ የሆነ ነገር አድርጎ አያውቁም። ቢያንስ እንኳን ሌሎቹ ካያችሁት የአብርሃም ጓደኛ ነኝ የአብርሃም እህት ነኝ የአብርሃም እንትን ነኝ የሚሉት እንዳለ ገብቶ በአብርሃምና በእሩታ መሀል ላይ ገብቶ ሲያደባልቁ፣ ሲሸቅሉ፣ ምን ሲሉ ወደዚህ ወደዚህ ሲያደርጉ የሩታ ቤተሰብ ግን ኢቨን እንኳን በእነሱ እንኳን አይሰሩም ነበረ ካያችሁት ማለት ነው። የእነሱ ፎቶ እንኳን ለጥፎ መስራት ትችላለህ። እዚህ ጋር እኔ በሆኑ እራሱ አላርፍም። እኔ የእውነት ለመናገር እንደ ሜላት ቢያደርገኝ ማለት ነው አርፌ ቁጭ አልልም ነበረ። በየቀን ሩታን ለጥፌ እህቴ ናት። ለጥፌ ልክ እነሱ እንደሚሸቅሉ እኔም ለጥፌ ሁሌ ለሩታ ጎን ሆኜ እቆም ነበረ። የእውነት ለመናገር ማለት ነው እኔ ባደረገኝ ሜላትን ማለት ነው። ግን እነሱ ቻይናቸው ብዬ ነው የማስበው ማለት ነው። እኔ እንደውም እቀጠቀጣቸው ነበረ በደንብ ግን እነ ሜላት ቻይናቸው ናቸው። የእውነት ለመናገር የገባቸው አደለ። በቃ ራሳቸውን ማስከበር ይፈልጋሉ፣ ቤተሰብን ማስከበር ይፈልጋሉ። ሶ ገንዘብን ብቻ ወይም ደግሞ ገንዘብን ብቻ አይደለም ቴከር አድርጎ ገንዘብ ላይ ብቻ አይደለም ፎከስ የሚያደርጉት ማለት ነው። እና የእውነት ዛሬ እንግዲህ ሩታዬና ሜላት አንድ ላይ መጥቶ እንግዲህ ትንሽ ቃለ ምልስ አድርጓል። ጋንፎ እየበላው ነበረ፣ ወደ ጋንፎ ሊሂድ ብላ ሄዳለች። እስቲ ትንሽ እየሰማን ደግሞ አስቴት እንሰጣለን። ነገር ግን በዚህ አጋጣሚ እንግዲህ የሩታ አጋሽ ሩታዬ እንግዲህ እህቶቼም እናቴም አባቴም ወጣ ሲሉ ይመጣሉ። እና አብርሃም ስለዚህ አጋሼ አጋዥ አጋዥ ነው የሚባለው። አጋዥ እሷ እየተጠራጠርኩ፣ እሷ ልትና የሆነ እሷን እንትን ማጣራት እፈልጋለሁ። እሷ ትሆናለች የምትናገረው ብዬ እያሰብኩ ነው እያለች ነው እንግዲህ። እኔ የሆነ ለመናገር አብርሃም ከቀጠረ ልጅቷን አብርሃም ካመጣት እንግዲህ ብዙ ነገር የሩታን ነገር አሳልፋ ልሰጥ ነው ብዬ አስባለሁ። ገባቸው አይደለ? በዚህ አጋጣሚ እንደ ልጅም ሰርቃ ልሰጥ ይላለች። ገባቸው አይደለ? ሄርሜላ ጋ ሆኖ አብርሃም ወይም ደግሞ ሩታ በተኛችበት ወይም ደግሞ ኢቭን እንኳን አስባቸው፣ ሻወርም ገብተ ሊሆን ይችላል። ሩታ የሆነ ቦታ ብቻ ሆና እንኳን ልጅቷን አደራ ብላ ህጻኑን ሰታ ስትሄድ እነ ሜላት የሉ ማንም ሰው የለም። ግን እኮ አይዲ እየሰጠው ደሆ ይበለም እንዴ! የእውነቴን ነው፣ አይዲ እየሰጠው ነው በቃ። በኋላ ደግሞ ሰርቶ እንዳይመጡ ፈራው። ምክንያቱም ይሰሩታል የእውነት ይሰሩታል። ምክንያቱም አሁን ሰራተኛዋ ሩተ ሻወር በገባችበት ሰራተኛዋ ልጁን ህፃኑን ለአብርሃም ሰጣች ብሎ ሊሰሩ ይችላሉ። ቤተሰብ እኔ እኮ እንደ ምክር እያወራው ነው። እኔ ብዙ ነገር እንደ ምክር ሳወራ እነሱ እንደ አይዲ አድርጎ ቶሎ ቅድብ አድርጎ ያመጡታል ማለት ነው። እንደ ቪዲዮ ማለት ነው። ገባቸው አደለ? የሆነ ሰውን ስንመክር እነሱ እንደ ድራማ ያደርጉትና ይመጣሉ። ባለፈው ካያችሁት ወርቅ ይገዛ ነው እንጂ ያልነው ነው። እኛ ለሩታ ወርቅ ተሰጥቷት ሰርፕራይዝ አድርጋችሁ፣ ከዛ ለሄርሜላ እንደገዛች አድርጋ ሩታ መልሳ፣ ከዛ ደግሞ አብርሃም ለእናቱ ያድርግ ብለን አይደለም እኛ ቪዲዮ የሰራ ነው። እነሱ ግን በቀኛ ብቻ ትንሽ አይዲ እንስጥ እንጂ አደባልቀው ነው የሚያመጡት። አንቺ ማብረሽም ከዚህ በፊት በጣም ብዙ ችግሮችን አሳልፋችኋል። ብዙ ነገር ተባብላችሁ፣ ብዙ ነገር እንትን ብላችሁ ታርቃችሁ የኖራቸው ነበር ግን በማለት እንደዚህ እንደዚህ አይነት ነገር ይፈጠራል። ድሮ በዚህ ጉዳይ አውቼሽ አላውቅም ነበር። ውሃ ጠጡ። እሺ ቤተሰብ የሆነ ለመናገር ታውቃላችሁ፣ ከጾም በኋላ አሁን ምግብ ከበለው በኋላ ውሃ አልጠጣሁም። ይሄው አሁን ስጠጣ ውሃ ማለት ነው። እና ውሃ ጠጡ። ውሃ ጥሩ ነው። በዛ ላይ ደግሞ እኔ በዚህኛ ላይ ውሃ የምጠጣው ለምዶ፣ ታውቃላችሁ፣ በሃይላን ከምጠጣው ይልቅ በዚህኛው ስጠጣው ሳላቅ እጠጣዋለሁ። ስለዚህ እንደዚህ አይነት እየገዛችሁ ውሃ ጠጡ። እኔ ብዙ ጊዜ ውሃ ጠጡ እላለሁ፣ ምክንያቱም እኔ ላይ ስለደረሰብኝ ህመም ማለት ነው። ስለዚህ እህቶቼ ውሃ ጠጡ።

ምክንያቱም ፈልገው ኖሩ በጣም ብዙ መንገዶች ማስተካከል የሚችልበት ስለሆነ ነገሮች ነበሩ ግን ተመልሶ ያው ለሚሆን ነገር እኔም ባለፈው ይሻለኛል ብዬ እየተወኩት ነው እንጂ ነገሮች ላይ ይቀላል ነበሩ። ሲቀጥል ደግሞ ያው ሁኔታዎች ታውቂያለሽ። በእርግጥ እናንተ በሌላችሁበት ነው ብዙ ነገር እዚህ ግቢ ውስጥ የሚፈጠረው። የሆነ ቃል አቀባይ ያለ መሰለኝ እኛ ቤት ውስጥ ነው ነገሮች የሚፈጠሩት። የሆነ አጋጣሚ ይፈጠራል። እንግዲህ አሁን የነገርኳችሁ ነው አለች። እቤት አጋሽ አለችኝ እና እሷ ትሆናለች ለአብርሃም፣ እያቀበለች ወሬ ሰው የለም ኑ እያለች የምትናገረው እና እንደዛ ማለት ፈልጋለች እንግዲህ ሩታ ማለት ነው። ስለዚህ የሆነ ለምናገር ሰው ማመን ሲጀምር ቀበረው ነው የሚባለው ነገር እውነት ነው። እኔን ትጠብቀኛለች፣ ከኔ ጎን ትሆናለች፣ እህቴናት አምናት አለው ብላችሁ ከእናንተ ጎና ያረጋችሁ ሰው አሳልፎ ለጠላት ይሰጣችኋል ማለት ነው እና ሩታዬ በዚህ አጋጣሚ እንድትጠነቀቂ፣ ጥሩ ነገር ሆኖ ግን ደግሞ ብቻ ያለፈው አልፏል። አዎ አንድ ነገር ማለቱ አሁን ላይ ተገቢ ነው ብዬ አላስብም። ግን ምን አለመሰለሽ መልስ ማግኘት አለባቸው። እንደዚህ ያስጨነቀውኛል ብለሽ ካልሽ እኔ እና እዚህ ጉዳይ ውስጥ እንዲገቡ አልፈልግም። በቃ ማለት ተገቢ አይደለም በቃ ማለት ነው። በዚህ አጋጣሚ ልንገራችሁ፣ ምንም ቢሆን እራሷ ብትሰደብ ይሻላታል ቤተሰብ ከሚሰደብ። ማንም ሰው ገብቶ ቤተሰብን ዝቅ ከሚያደርግ ወይም ደግሞ ልክ አሁን ካያችሁት አብርሃም ማለት ነው የሆነ ለመናገር ለፋሚሊ ምንም አይነት ቦታ የለም። ካያችሁት አለሁ እንዳለ ከበፊት ጀምሮ አስቴር ስንናገር ማለት ነው ለፋሚሊ ምንም አይነት ቦታ የለም። ምንም አይነት ቦታ ማለት ነው። ስለዚህ እሱ ፎከስ የሚያደረጉ ገንዘብ ላይ ብቻ ስለሆነ ስለ ፋሚሊ ፋሚሊ ምንም ቢደረግ ቢዘቀዘቁ ቢሰደቡ ምንም ቢደረግ ምንም አይመስለውም። እና ምን ማለት ፈልጌ ነው፣ አብዛኛው ጊዜ ሩታ ለቤተሰቦቿ ቦታ አላት። ቤተሰቦቿ መሀል ገብቶ ቤተሰቦቿ እንዲሰደብ ስለማትፈልግ አብዛኛው ጊዜ ለዛ ነው ሩታ ቤተሰቦቿን ማታስገባው። ገባቸው አደለ? ሌላ ሰው ግን ማለት ነው እንግዲህ ታውቃላችሁ፣ ለገንዘብ ቦታ ስላለ ገንዘብ ብቻ ስለሆነ እንኳን እሱ አደለም እርጉዝ ሚስቱ ወይም ደግሞ ልጁን የራሱን ልጅ ሆዷ ላይ ተሸክማ ሲዘገዘቅ እንኳን ምንም ያላለ ሰውዬ ለቤተሰብ ቦታ ይሰጣል የሚል ማንም ሰው የለም። ገባችሁ አደለ? ወንድማ ገብቶኛል። በቃ ይበቃል። በእውነት ይበቃል። ስማ፣ ብዙ ነገሮችን አሳልፈናል። ብዙ ነገሮችን እንትን ብለናል። እስከዛሬ ድረስ እኔ እናንተ እንዳትገቡ እያልኩኝ በራሴ መንገድ ነገሮችን ሰሆን ፈሳረ ቆይቻለሁ። ማለት ያለብኝ ነገር ብዙ ነገር ታግዬ ማለፍ ካለብኝ እስከ ጠግ ብቻ ታግዬ ማለፍ አለብኝ ብዬ ካመንኩኝ ታግዬ ማለት ነው የምፈልገው እንጂ ሆነ ሰው አስገቡኝ አስገቡቼ ከዚያ የሆነ ነገር ቢፈጠር፣ አንተ እንደዚህ ብለኸኝ ነበር ማለት አልፈልግም። እስከ ጥግ ድረስ መጋፈጥ ነው የሚያስደስተኝ። እነሱን እንደዚህ አይነት ጉዳይ ነገር ነገር ማኔጅ ማድረግ አለብኝ ብዬ ነው ማም ነው ለዛም ነው። እንደዛ ስል ደግሞ እኔ እነሱ ምክር ከናካቴው አልሰማም፣ መስማት ያለብኝ አለ፣ ማኔጅ ማድረግ ያለብኝ ነገር አለ። ለም ራሴ ማስተካከል ያለብኝ ነገር ራሴ ነው ማስተካከል ያለብኝ፣ እንጂ ሰው እንዲያስተካክልልኝ መጠበቅ የለብኝም። እኔ በበኩሌ እና ብዙ ነገር ተሞክሯል ምናምን በራሴ መንገድ ፈቷለሁ እያልኩኝ ያለሁት ነገሮችን በራሴ መንገድ ማስኬድ ስለፈለግ ነው። ከዚህ በፊትም ብዙ ሰዎች መጥተዋል በኛ ሕይወት ውስጥ እነዛ ሰዎች ይህን አስፈላጊ እንዳሉ እየተናገርኩኝ፣ ግን በተደጋጋሚ እየገቡ የነበሩበት ሞመንቶች አሉ እና ግን በዚህ አጋጣሚ ማለት ነው ቤተሰብ ይግባና ያስታርቋቸው፣ ቤተሰብ ገብቶ እንደዚህ ያደርጉ የምትሉ ሰዎች ሩታ ፍራቷም እንደሆነ ታውቃላችሁ። አብርሃም ምንም አይነት እየተስተካከለ አይደለም ብታረቅም፣ እኔ ማስተካከሌ ቀላል ነው፣ እኔ ማስተካከል እችላለሁ፣ ግን ባስተካክልም አብርሃም የሚቀየር ሰው አይደለም፣ ተመልሶ እዛው ቦታ ነው እያለች ነው ያለችው ማለት ነው። ገባችሁ አይደለ እንጂ ሩታ ከአብርሃም ጋር መታረቅ በጣም ሲምፕል ነው፣ ወይም ደግሞ ማስተካከል እችላለሁ፣ ግን እሱ ተመልሶ እዛው ነው። ገባችሁ አይደል? የሚለወጥ ሰው አይደለም እያለች ነው። እሱንም ካያችሁት ግን ለሄርሜላ በጣም ቦታ አለው። ገባችሁ አይደል? ለሄርሜላ ቦታ እንዳለው በደንብ ነው የሚያስታውቀው ማለት ነው። ገባችሁ አይደል? ባለ ትዳር ሆኖ እኔ እንጃ ብቻ። በራሱ ቪዲዮ መጣለው ማለት ነው። ብዙ ሰዎች፣ በዙሪያችን ያሉ ሰዎች፣ ከእናት ከአባት ምናምን ውጭ ያሉ ሰዎች፣ ከኔም ከእናት አባት፣ ኢቭን እንደገና ደግሞ ከሱ ነው። ኖ ኖ ኖ ኖ፣ ሩታየ እንደዚህ አትበኝ፣ እንደዚህ አትበኝ። ያው አንቺ አማቶች ስለሆኑ እዚህ ጋር ማለት ነው። እኛ ግን አናርፍም እኛ ግን ቪዲዮ የምንሰራ ሰዎች ደግሞ እውነት እውነት ማውራት እንፈልጋለን። የኔ እናት ማለት ነው ገባሽ አደለ? አንቺ አማቾች ስለሆኑ ሶኬ አክብሬያቸው ውደጃቸው። እኛም ደግሞ እንደ አባት እንደ እናት ስለሆኑ እናከብራቸዋለን፣ እንወዳቸዋለን። ገባሽ አደለ? ነገር ግን ጋሽዬ በጣም ብዙ ቦታ ላይ ገብተዋል። ገባሽ አደለ? ቪዲዮ ላይ ማለት ነው በጣም ብዙ ቦታ ገብተው አውርቷል። ገባሽ አንቺንም ምን እንዳደረጉሽ በደንብ እናቃለን። አንቺ እንኳን ብደብቂ ማለት ነው ገባሽ አደለ? እናቃለን ገባሽ አይደለም? የሆዳችንን ሁሉን ካወጣን ካወራን ሆዳችን ባዶ ይቀራል ብለን ዝም ያን ነው። ገባሽ አይደለም? ስለዚህ ያንቺን እናትና አባትሽን አስቀምጫቸው። እሱም ደግሞ ሰው አንዴ አጥፍተዋል፣ በፊት በፊት ማለት ነው። ያው እሱም ሜላትን አሳስቶ ሰው ሩታን እንዲሰደ አብርሃምን እንዲሰደብ ምናምን ባደረጉ ሰዎች ምክንያት ሰው እሱን አልፈነዋል። ግን ከዛ በኋላ ግን ቴው ሩታዬ፣ ስለ ራስሽ ቤተሰብ ብቻ አውሪ ይሻለሻል። እሱ ነው የሚሻለሽ። ከነሱ ውጭ እናንተም በምንም አይነት ሁኔታ የምትወቀሱበት ስማቸው የሚነሳበት ጣ ሲጀመር አብርሃም እኮ ማለት ነው በዚህ አጋጣሚ ማለት ነው ቤተሰቡን ምናምን ሳይሆን ገባቸው አይደለ ቤተሰቡንም ያስገባል፣ ጓደኞችንም ያስገባል። በቃ ዘር ማንዘሩን ያስገባና ገባቸው አይደለ በጣም ሩታ እንድትሰደበው ያደርጋል። በእሱ ዙሪያ እንዳለ ካያችሁት ነገሩ የሚመጣው ጥንስሱ የሚመጣው ከአብርሃም በኩል ነው። ካያችሁት ማለት ነው ከሩታ በኩል አይደለም። እንዳለ ነገር የሚመጣው ሁሉም ነገር ቪዲዮ ላይ ከአብርሃም በኩል ነው እንጂ ከሩታ በኩል መጥቶ አያውቅም ነገር። ገባችሁ አይደለም? ስለዚህ ምን ማለት ፈልጌ ነው? ከሩታ በኩል ምንም አይነት ነገር አይመጣም። አብርሃም ግን ምንም ኬርለስ ስለሆነ ሁሌ የሚመጣው በሱ በኩል ነው። ይቅርታ መጠየቅ አይፈልግም። አምኖ ይቅርታ መጠየቅ አይፈልግም። ሁሌ ልክ ጥፋት እንዳላጠፋ ሰው ሴት ይዞ መምጣት ነው የሚፈልገው። ገባችሁ ምስ ጊዜ ይወጣታለሁ እንጂ ጭራሽ ደግሞ ከኒያልፎ ቤተሰቦች ሊያስጨንቅ አያስፈልግም። እንዴት አድርጌ ይወጣዋለሁ እንጂ በቃ ያንን እኮ ተማመንብሻለሁ። ከዚህ በፊትም ብዙ ነገር አድርገሻል፣ ብቻሽን ሆነሽ ብዙ ነገር አሳልፈሻል። አቅም የበላይ ከሆነ ጠራቸዋል፣ ይከማናቸው ማለት በቃ ብቻ ግን የተፈጠረውን ችግር ተነጋግራቸው ፈትት ነው ምለው ያንን ለማለት ነበር። ዛሬ ምናልባት ነገር ካለን እስማ ብዬ ነበር እንግዲህ ሜላ ሲጀመር፣ ማለት ነው ነገሩ እንደማይፈታ ታውቂያለሽ። ድራማ እንደሆነም በደንብ ታውቂያለሽ። ነገሩን ፍቱት ፍቱት ማለት መፈታት ካለበት ማንም የሆነ ቤተሰብ ወይም ደግሞ የሆነ ባለ ትዳር ተጣልቶ ወር እንኳን አይቆዩም። እንኳን ይሄ ወር ሁላ እንኳን አራት ወር አምስት ወር አይደለም መቆየት አይደለም፣ የሆነ ነገር ተፈጥሮ ወሩ እንኳን አይቆኑም። ባለ ትዳሮች ቶሎ ይታረቃሉ። አባትና እናት ያስታርቃል። ሽማግሌ አለ ሀገር ውስጥ ቆየና አክልኮ ቡታጀራን ማለት ነው። ብቻ በውሸት ዩቲዩበሮች ብቻ ስሙን አታጥፉ። በጣም አሉ፣ ሽማግሌዎች የሚያስታርቁ ሽማግሌዎች አሉ በጣም ጀግና ጀግና የሆኑ አባቶች አሉ። ገባቸው አይደለም? ማስታረቅ ይችላሉ እነሱ። ግን ብር ብቻ ፎከስ ስለሚያደርጉ ብር በቃ አለቀ። ሽቀሉ ሲጀመር ደግሞ ኑሮ ውድ ነው። ኑሮ ውድ ነው ይሸቅሉ። ወይም ደግሞ ኑሮ ውድ ስለሆነ እንደዚህ የሚሆኑት አትበሉ። ብዙ ሰው የኖረ ነው እንዴ? አረብ አገር ላለ ነው ብቻ ነው? እንዴ ኑሮ ውድ የሆነው ለእኛ ብቻ ነው? ኑሮ ውድ እንደሆነ የሚነገረን ወይም ደግሞ እኛ እንዳንገባ የሚነገረን አይደለም? ሰው እየኖረ ነው። ቢያንስ እንኳ አንድ እንጀራ ለምን አንድ ሺህ ብር አይገባም? አንድ ሺህ ብር እናንተ ለሆዳችሁ ታጣላችሁ? አታጡም ሀገራችሁ ውስጥ ከአንድ እንጀራ በላይ አትበሉ ሰው። እኔ ልንገራችሁ በዚህ አጋጣሚ እኔ በጣም አቮካዶ ወዳለሁ። በጣም ነምበር ዋን በቃ ፍሩት ብትባሉ ለእኔ ብትሉ በቃ በጣም የምወደው ፌቨር ፍሩቴ እንትን ነው፣ አቮካዶ ነው። በጣም ነው የምወደው ማለት ነው፣ ከምንም በላይ ማለት ነው። ገባችሁ አይደለም በቃ። አዲስ አበባ እያለሁ ሁሌ አቮካዶ ብቻ ነው ሳልበላ ውዬ አላቅም። በጣም ነው የምበላው። እና ስለዚህ እኔ ሳስቦ ማለት ነው ስጋ፣ እኔ በጣም ነው መጣለው አልወድም፣ ብዙም አይደለውም፣ ግን ስለዚህ እኔ አቮካዶ አንድ ኪሎ ገዝቼ ሞዶ ምግብ ሶ እንጀራ ቤቴ ጋግሬ መብላት እችላለሁ። ኤቭሪዴ ምንም አያደርገኝም። ውሃ ጠጣለሁ፣ አለቀ መኖር እችላለሁ። በዚህ አጋጣሚ ስለዚህ ኑሮ ውድ ስለሆነ ነው ዩቱበሮች እንደዚህ የሚያደርጉት። እንደዚህ የሚያደርጉ አትበሉ፣ እንደዛ አትበሉ። የቤት ኪራይ ምናምን፣ የቤት ኪራይ በአቅማችሁ መኖር ትችላላችሁ። ግዴታ ቤላ ቤት ጂ ፕላስ ጂ ፕላስ ፋይቭ ምናምን መኖር አይጠበቅባችሁም። በተረፈ ሰላማችሁ ብዛልኝ፣ ይወዳቸዋለሁ። ባይ